አይ እራሱ አይሰማም። አባትሽ እኔ አጋብቼባት ነው። እኔንም አጋብባት ለ የምታገባው እኔ ደግሞ ምንድን መተኝ ቶንሲን ያዘኝ ቀዝቃዛው የሚጠጣው የገረመኝ እሱ ነው። እንደ ሰው ቶንሲ ይዞት ሰው ታሞ ያው ሱሚያስላስ ፊሎ አባትሽ ታማል። እንግዲህ አጽናኙ አበርችው። ሳምሬ ግን አትያዝም። በእኔ እያዛለሁ አንተ ልጅ አትያዝም አትበል፣ እኔ በደንብ እያዛለሁ። ብትያዝ ግን ነጭ ሽንኩርት በወተት እየበላው እየጠጣው ነው እስካሁን እንደዚህ በጣም የጠነከረው የሲሰቤ ማለት ነው። አንተም አርግ አፍንጫ አይችልም። ቶሎ ነው አለበት። ሽቶም ተቀብቶ ደማን ነው አፍን በአቃተው እሺ ሽቶ ትወዳለህ? ተቀብታ

አንድ ሳምንት አለፈ ነው። ለሰኙ አስራ አንድ ነበር። አሁን እኮ ዛሬ ሀያ አንድ አስር ቀን ሆነ። በአል በአስራ አንድ ነበር። በአስራ አንድ ነው የመጣ ነው። አሁን መስቀል ደረስ አበራ መስቀል

ፓፓ በለችም ቀርጋት እና እኔ እንግዲህ ነጭ ሽንኩርት በወተት ብያለሁ። ብልም ተብለሃል። ምንም ነገር አንተ መጠጣት አልፈልግም። እንግዲህ ስለማትወዳቸው ምን ላድርግ? ታዲያ ቅቅል። ዋው! በቃ ልጠ ፈልገው ግን ለጉንፋን የሚያስፈልጋቸውን ነገሮች ግን አትፈልግም። ትኩስ ለጉሮሪ አሪፍ ነው። ትኩስ ቀቅ፣ ትኩስማ ሙቋሙ አንቶች መስጠት ይችላል እኮ። ውስጡ የሆነ ነገር ያስፈልጋል። እሱማ ሻይ ጠጣው፣ ወተት ጠጣው። ያ ብቻው ነው የጠጣው። ከነጭ ሽንኩርት ጋር ይጠጣ፣ ከማርጋም ይጠጣል። እንዴት ነው እስቲ፣ ዝንጅብል ጋር ይጠጣል። አንቺ ብርድ መቶ ሳያቅመው የብርድ ብንትን ይለብሳል። ብርድ የመታው ሰው ያውቃል። ለምሳሌ የምትከታተሉ ሰዎች ብርድ እንዴት እንደሚያሳምም እንግዲህ ለማሙት አቁታለች። መቆም ነው የሚያቀተሽ፣ በቃ መቀመጥ በቃ ነው ነው መቆም እና መቀመጥ ነው ኖ መቆማትሽ መቀመጣትሽ ሺ መተኛታትሽ በቃ ስሜቱ አለ እና ሲያምርሽ፣ አስር ጊዜ እንዲህ ያምር ማለት ነው። ዝም ብለሽ እንደ አሁን አስር ጊዜ ሲያምር እና በጣም ነው የሚወጋሽ፣ በቃ ጀርባሽ ላይ አንዴ ብርድ ከመታሽ በቃ ከዛ በኋላ ለምን ትንሽ እየነፋሳት ነካሽም ወዲያው ይነሳል የድሮ ከዛ ይጠፋል አሁን ብርድ ከመታሽ ይነሳል የድሮ እና አንተ ሻንተ መፍትሄው ምንድነው መፍትሄው ደራር በቁጭ ማለት አንተ ቁጭ ስትል ስራ ሶስት ቀን ረፍት ወሰድኩ እንደውም ሶስት ቀን እራሱ ሲያንስ ነው አንድ ሳምንት ነበር ረፍት መውሰድ የነበረ ያ ሐሙስ ወጣሁ እስከ ሮብ እንደውም አራት ቀን ከግማሽ ቁጭ